ሰላም፣ ጤና፣ ፍቅር፣ በረከት ተመኘንላችሁ ውድ ቤተሰቦቻችን፣ በያላችሁበት ያለም ዳርቻ ሁሉ እንደምንቆያችሁ፣ በአዲስና አነጋጋሪ መረጃ ተገናኝተናል። ይህ መረጃ ወደ ሀገረ እንግሊዝ ወስድናል። ሰሞኑን ግን ልብ ብላችሁ ከሆነ ከፍተኛ የሆነ የተቃውሞ ሰልፍ ነበረ ማለት ነው። እዚህ ሰልፍ ላይም ከአሜሪካ ቢሊዮነሩ ኤለን መስክም ተሳትፎበታል ማለት ነው። ይህም በጣም በርካቶችን ያስገረመ ነው። ምክንያቱም እንግሊዝ ለንደን በተለይ ደግሞ ለስደተኞች ተውጣለች ታውጣለች። ተወላጆቿ የሉም። ስለዚህ ሀገራችንን መልሱልን፣ ከሀገራችን ስደተኛ ይውጣ፣ የስደተኛ መርከቦች በሙሉ ወደዚህ መንቀሳቀስ የለባቸውም እየተባለ ከፍተኛ የሆነ የተቃውሞ ሰልፍ ነበረ። ወደ ሀያ አምስት የሚሆኑ ፖሊሶች ላይ ጉዳት ደርሷል። በጣም ከፍተኛ የሆነ ውድመትን ማስተናግዳለች ማለት ነው። እንግዲህ እንደሚታወቀው እንግሊዝ በእንግሊዝ ፀሐይ አይጠልቅም የምትባል ሀገር ነበረች በወቅቱ ምክንያቱም ብዙ ሀገራትም በተለይ ደግሞ አፍሪካን ስትበዘብዝ የኖረች ሀገር ናት እንግሊዝ፣ እንደሚታወቀው እና አንድ ታዲያ ከዚህ ጋር ተያይዞ የተነሳ አንድ ትልቅ ሀሳብ አለ። ይሄ ሀሳብ ገዢ ሀሳብ ስለሆነ ወደ እናንተ ልናደርሰው ወድናል። ቤተሰባችን ያልተቀላቀላችሁ አድማጭ ተመልካቾቻችን ሰብስክራይብ በማድረግ የደወል ምልክት ተጭናችሁ እኛን ተቀላቀሉ ስንል በአክብሮት ነው የምንጋብዛችሁ። እንደተለመደው በከበረው ስጦታችሁ በላይክ በኮመንት በሼር እስከ መጨረሻው አብራችሁን ዝለቁ። ሰናይ ቆይታ ይሆንላችሁ። ከዚህ ከለንደን ጸረ ስደተኞች ሰልፍ ታሪክ ስንጀምር እንግዲህ በስደተኛ ሁን ብዙ ሰዎችም ኮመንት ሲያደርጉ የነበረው ምንድን ነው? ስደተኞችም ሆነው የኛ ሀገር ልጆችም እውነታቸውን ነው ሀገራቸው እኮ በስደተኛ ተወራለች እያሉ ኮመንት ሲያደረጉ አይቻለኔ ማለት ነው። እና እንግሊዝኛው ላይም እንግዲህ አዎ ትክክል ነው እንግሊዝ በጣም ተወራለች ሲሉ ነበር። ግን እንግሊዝ ምን ያህል ርቀት ሄዳ ሀገራትን ለዘመናት ስትበዘብዝ የኖረች ሀገር እንደሆነች ይታወቃል ማለት ነው እንግሊዝ እንደ ግዛት ፀሐይ አይጠልቅም የተባለበትም አንዱን ግዛት ስታስተዳደር አንዱ ጋ አንዱ ፀሐይ ስትገባ አንዱ ጋ ደግሞ ይወጣል ያንንም ለማመላከት ነው። እና ይህንን ሁሉ ዘመን በርካታ በተለይ ደግሞ አፍሪካን ስትበዘብዝ የኖረች ሀገር፣ አሁን ግን ስደተኛ ጠል ሆናለች። እና እንግዲህ ይሄ መረጃ አንድ ነገርን መዞ ወጥቷል። ይሄ ምንድነው? የክብርላ መንግስት የሚል ነው። የክብርላ መንግስት ክስተቱን ስናይ በ2023 እስከ 2025 በተለይ በደንብ ጎላ ብሎ እየተሰማ ነው። እና አንድ ጥቁር አፍሪካዊ ከባለቤቱ ጋር ሆኑ እኔ ንጉስ ነኝ እሷም ንግስት ናት ብለው ጫካ ገብተው ነበር። ታስታውሱ ከሆነ አንድ ወቅት ላይ ቲክቶክ ወራቶች ይቆጠራሉ ቲክቶክ ላይ በጣም እየተራገበ ነበረም። ራሳቸውም የቲክቶክ ገጽ አላቸው እነዚህ ሰዎች ማለት ነው። እና እኔ ንጉስ ነኝ፣ ይሄ ግዛትም ሚኒ ነው ይላል እሱ። እና ይህን ታሪክ ነው እንግዲህ የምንፈትሸው 2023 በእንግሊዝ ስቶክተን ኦን ቲስ የተመሰረተ ነው። ኮሬ ኦሄ ንጉስ አትሄኒ ይባላል ወንዱ ከጋና በ36 አመቱ የወጣ ነው። የቀድሞ ኦፔራ ዘፋኝ ነው። ራሱን የዳዊ ዘርና መሲህ ብሎ የሚጠራ ሰው ነው ይሄ ሰው ማለት ነው። እና ጂን ጋሾ ወይም ደግሞ ንግስት ናንዲ የምትባለው ደግሞ በዚምባብዌ የምትኖር የነበረች 43 አመቷ እና የሰባት ልጆች እናት ናት። ሌላው ካውራ ታይለር ነው ከአሜሪካ ቴክሳስ በ21 አመቷ የመጣች ናት። ና ማዳኝ ተብላ የምትጠራ ናት። የእነዚህ ጥቁሮች ጥያቄ ቡድኑ ራሱን የአፍሪካ የ ጠፋ ጎሳ ብሎ ይጠራዋል። ከአራት መቶ ዓመታት በፊት ፋክቶ በእንግሊዝ ንግስት ኤልሳቤጥ ቀዳማዊ ከስኮትላንድ ወደ ምዕራብ ህንድ አፈናቅለዋቸው ነበር እነዚህን ጎሳዎች። ከዛም አሁን እያሉ ያሉት ምንድን ነው፣ እግዚአብሔር ወደ ምድራችን እንድንመለስ አዞናል፣ ስለዚህ ይሄ የእኛ ምድር ነው ብለው ነው እየተናገሩ ያሉት። የስኮትላንድን እንቅስቃሴ ስናይ አሁን ያለው ማለት ነው። 205 መጀመሪያ ቡድኑ ወደ ስኮትላንድ ጆን በርግ ተዛወረ። ከዛ በጫካ ውስጥ በድንኳ መኖር ጀመሩ። ከዛ በአፍሪካዊ ልብስ መታየት ጀመሩ። የአካባቢው ባለስልጣናት ደግሞ በግንቦት 225 እንዲወጡ አዘው ነበረ። ነገር ግን ቡድኑ ተቃውሞ ወደ ሌላ ቦታ ተዛወረ ማለት ነው። በቲክቶክ ከፍተኛ ተከታይ ያላቸው እና በደንብ ቪዲዮዋቸው ቫይራል የሚወጣ ነው እነዚህ ሰዎች። ከዛ ከኦክቶበር 2025 ደግሞ የስኮትላንድ ፖሊስና የኢሚግሬሽን ባለስልጣናት ቡድን ከጫካ አስወጧቸው። ከዛ ኮፊና ካውራ ተያዙ ጂን ተፈታች ማለት ነው። በኦክቶበር 6 ደግሞ ካውራ ወደ አሜሪካ ተመለሰች፣ ቡድኑ ተበታተነ። ስለዚህ አሁን ይሄ ከሰልፉ ጋር በጣም ተያይዞ እየተነሳ ነበረ። የለንደን ጸረ ስደተኞች የሰልፍ የሴፕቴምበር 13 የተካሄደው ማለት ነው በለንደን ዌስት ሚኒስትር አካባቢ ዩናይትድ ኪንግደም የተሰኘ ሰልፍ ነው የተካሄደው በቶሚ ሮቢን ሮቢንሰን የፋር ራይት አክቲቪስት በቀደም ስለዚህ ሰውዬ ነግሬያችሁ ነበረም። በጋዛ ምክንያት ማለት ነው በቶሚ ሮቢንሰን የፋር ራይት አክቲቪስት የተደራጀ ከ100 ሺህ እስከ 150 ሺህ ሰዎች የተሳተፉበት አላማው በተለይ ደግሞ በተለያዩ ቦታዎች በጀልባ የሚገቡ ስደተኞችን መቃወም ነበረ የዚህ ተቃውሞ ሰልፍ ማለት ነው። እና ሮቢንሰን እና ደጋፊዎቹ የተቃውሞ ሰልፍ ያሰሙት እነዚህ ወራሪዎች ናቸው ብለው ነው የጠሯቸው የእንግሊዝን ባህልና ማንነት እያከሰቡት ነው ብለው ነው የተናገሩት ስደተኞችን። እና እዚህ ላይ ልብ ልንል የሚገባው እንግዲ እንግሊዝ ምን ያህል ሀገር እንደወረረች ምን ያህል ሀገር እንደበዘበዘች የታወቀ ነው። በተለይ ደግሞ አሜሪካ ከመነሳቷ በፊት አሜሪካ እንደ ሀገር ከመቆሟ በፊት የነበረውን ታሪክ አንድ ሁለት መረጃ ጠቅሰን አንድ ጊዜ ሰፋ ያለ ዘገባ አጋርተናችሁ ነበረም። ከዛ በዚህ በተመሳሳይ ቀን ስታንዳፕቱ ሬሲም የተሰኘ ቡድን ተቃውሞ ሰልፍ አደረገ ማለት ነው። ወደ አምስት ሺ ሰዎች እዚኛው ሰልፍ ላይ ደግሞ ተሳትፈዋል ስደተኞች እንኳን ደና መጣ ያላችሁ ፋሽዝምን እንቃወማለን የሚሉ መፈክሮች ይዘው ነበር። እነዚህ ደግሞ ማለት ነው በሰልፉ ላይ የሌበር ፓርቲ አባላት እንደ ዛራ ሱልታና ዳያን አቦት ተሳትፈዋል። እና ግጭትና ጉዳትም ተመዝግቦ ነበረ። በሰልፍ ወቅት በፖሊሶች ላይ ጠርሙሶች፣ ሌሎች ነገሮች ሲወረወሩ ነበረ። ወደ 26 የሚሆኑ ፖሊሶች ተጎድተው ወደ ሆስፒታል እንደሄዱ፣ አራቱ ደግሞ ከባድ የሆነ ቁስለት እንደደረሰባቸው እና ሆስፒታል በጽኑ ህሙማን ክፍል እንደገቡ ፖሊሶች በርካታ ሰዎችንም በቁጥጥር ስር እንዳደረጉ በረጃው ያሳይ ነበረ። አሁን ታዲያ ዋናው ነገር ከቀኝ ግዛት ታሪክ ጋር ግንኙነት ያለው ታሪክ ነው። እንግዲህ እንግሊዝ ያለማንም ከልካይ በጣም በርካታ የአፍሪካ ሀገራትን በተለይ ደግሞ ስትገዛ ነበረ ማለት ነው። እና እንግሊዝ በ16ኛው እስከ ሃያኛው መቶ ክፍለ ዘመን በተለይ በአፍሪካ በእስያ፣ በካሪቢያን ቀኝ ግዛት ያደረገች ሀገር ናት። በተለይ ደግሞ በኤልሳቤት ቀዳማዊት ከ1558 እስከ 1603 ዘመን ድረስ የባሪያ ንግድ ነበረ ማለት ነው እና ይሄ ታሪክ እንግዲህ በክብርላ መንግስት፣ ይሄ አሁን እነዚህ የክብርላ ንጉስና ንግስትነን የሚሉ የዳዊት ዘሮችነን የሚሉ ሰዎች ያነሱት ማለት ነው። ይሄ ታሪክ በከብርላ መንግስት ቡድን ጥያቄ ውስጥ ተጠቅሷል። እነሱ ከስኮትላንድ ተፈናቅለው እንደነበረ ቢናገሩም የእንግሊዝ ምላሽ ግን የተድበሰበሰ ነው ማለት ነው። ግን ታሪክን በደንብ የምትገልጡ አዎ፣ የእንግሊዟ ንግስት ኤልሳቤጥ ቀዳማዊ ከ400 ዓመት በፊት የነበረውን ይህንን የነሱን ግዛት አፈናቅላ ወደ ደቡብ ህንድ ሰዳቸው ነበረ። ስለዚህ አሁን ጊዜያችን ስለሆነ እግዚአብሔር ስለተናገረን ነው ወደዚህ የመጣ ነው። እኛም የዚህ አካባቢ ንጉስ ነን፣ ጎሳችንም ይሄ ቦታ ይገባዋል ብለው እየተናገሩ ነው። እና እግዚአብሔር በጊዜው ምድራችንን እንድንወርስ ልኮናል ነው እያሉ ያሉት እና የሴ ሴፕቴምበር 13 ሰልፍም በስደተኞች ላይ ያነጣጠረ ቢሆንም በተቃውሞ ሰልፍ ተሳታፊዎች የቅኝ ግዛት ታሪክን በመጥቀስ በእንግሊዝ በቅኝ ግዛት ወንጀል ተሳታፊ ነበረች አሁን ስደተኞችን መቀበል አለባት ሲባል ነው ተጽዕኖ የነበረው ማለት ነው ይሄ ሰልፍ በጣም ከፍተኛ ተጽዕኖ ነበረው ብዙ ሀገርን ስትበዘብዝ ብዙ ሀገርን እርቃን ስታስቀር የነበረች ሀገር ናት ታላቋ ብሪታንያ እነሱ እንደሚሉት ይሄ ታዲያ ከክብረላ ቡድን ጥያቄ ጋር ተመሳሳይነት አለው ምክንያቱም ሁለቱም የቅኝ ግዛት ታሪክ

ጥላቻ በተለይ ደግሞ እስላሞፎቢያን አባብሷል፣ ነው የተባለው። በለንደን የሚገኙ የስደተኛ መጠለያዎች ሆቴሎች ተጠቅተዋል። የስደተኞች ድጋፍ ድርጅት በጣም ከፍተኛ የሆነ ስጋት ስለገጠማቸው ቢሮዎቻቸውን በአጠቃላይ ዘግተው ነበረም። ከዛ የክብረላ መንግስት፣ በስኮትላንድ የመሬት መብት መጠየቅ የቀኝ ግዛት ታሪክን እየተጠቀሙ እዛ ላይ ሰልፉ ላይ በጣም ይህን ሲያንጸባርቁ ነበረ። በለንደን ሰልፍ ላይ ደግሞ ጸረ ስደተኞች ቡድን ተመሳሳይ ታሪክን በመጥቀስ ስደተኞች የእንግ እንግሊዝ ማንነት አደጋ ላይ ናቸው ብለዋል። በሌላ በኩል ደግሞ ተቃዋሚዎች የቅኝ ግዛት ታሪክ ተጠያቂነትን በመጥቀስ ስደተኞችን ግዴታ እንግሊዝ መቀበል እንደሚገባት የተከራከሩ ነው ያሉት ማለት ነው። ሰልፉ በብሪታንያ ውስጥ የማህበረሰብ ውጥረትን በጣም አባብሷል። በተለይ ደግሞ በሙስሊምና በሌሎች ስደተኞች ላይ ከፍተኛ የሆነ ጥላቻ ጨምሯል። በማህበራዊ ሚዲያ ላይም እንደ ኤክስ ላይ ያሉ ውይይቶች እስካሁን ድረስ ተፋፍመው ቀጥሏል። አንዳንዶች የእንግሊዝን ቅኝ ግዛት ተጠያቂነት እንደ መፍትሄ እየጠቆሙ ነው ያሉት ማለት ነው። ቤተሰቦቻችን በሁለት ሺህ ሃያ አምስት ደግሞ እጅና ጓንት ሆነው እየሰሩ ነው ማለት ነው መስክና ሮቤንስ የብሪታንያ ጠቅላይ ሚኒስትር ኪር ስታሜር ደግሞ ምላሻቸው፣ መስክ አስተያየቶቹ እጅግ በጣም አደገኛ ናቸው እንዲሁም የማይተገበሩ ናቸው ብሎ ተቃውሟል። የመንግስት ቃል ማስረጃም ይሄ ማንቂያ ነው፣ መስክ በብሪታንያ ዲሞክራሲ ላይ ሊገደብ ይችላል፣ መገደብ አለበት ብለዋል ማለት ነው። በጣም ከፍተኛ የሆነ ተቃውሞ ነው ከሚኒስትሩ የገጠመው ማለት ነው። ዞሮ ዞሮ እንግዲህ እንግሊዝ እንደ አዲስ ከፖለቲካውም አንጻር ከሌላም አንገል አንጻር ፈርሳ መሰራት አለባት ነው የሚሉት እንመስክ በሰልፉም ትልቅ ተጽዕኖ መጥቷል እንግሊዝ ላይ ተሳታፊዎቹ በተለይ ደግሞ በአንቲ ኢስላምና በጸረ ዋኮ ተለዋዋጭ ሳይድ ይዞ ተነስተዋል። በለንደን ፖሊስ ከፍተኛ የሆነ ፍጨፋ አድርገዋል እየተባለ ነው። ወደ 26 ፖሊሶች ተጎድተዋል። የተቃውሞ ሰልፍም ስታንዳፕቱ በሴም ተካሂዷል። በኤክስ ላይ መስክ በተናገረው መሰረትም ሁሉም ነገር የተደራጁ በደንብ ተዘጋጅቶበት በቪዲዮዎች በትልልቅ ሬክላሞች እያሰራጨ ነበረ። መስክ በቀደሙ አመታት ከብሪታንያ ጋር ጸረ ስደተኞች ጥቃት ወቅት ተሳትፎ ነበረ። ይህም በክብረላ መንግስት ክስተት ወይ ስኮትላንድ ውስጥ ተመሳሳይ የኢሚግሬሽን ተቃውሞ ተነስቶ ነበረ። ሁለቱም የቀኝ ግዛት ታሪክን ለተቃውሞ እየተጠቀሙት ነበረ። ሌሎ መስክ በዚህ ሰልፍ ላይ በቪዲዮ ላይ ተሳትፏል። በብሪታንያ የመንግስት ለውጥ፣ የጦርነት ማስጠንቀቂያ፣ የኢሚግሬሽን ተቃውሞ ሲናገር ነበረ። የመንግስት መውረድ አለበት፣ ሁሉም ህጎችን መፈተሽ አለባቸው እያለ ነው። ይሄ በብሪታንያ ፖለቲካ ውስጥ ትልቅ ውዝግብ ፈጥሯል ማለት ነው። ስለዚህ በአንቲ ፋሺዝም ቡድኖች ዘንድ በጣም ከፍተኛ የሆነ ደስታ ነበረ። የፈጠረውን የእንግሊዝ እንደዚህ መታመስ በአሁኑ ጊዜ እስከ ኦክቶበር 10225 ድረስ ራሶ ዝግቡ በከፍተኛ ሁኔታ ቀጥሏል ማለት ነው። ውድ ቤተሰቦቻችን፣ እንግሊዝ ወዴት ታመራለች ቀን የሚገልጠው ጉዳይ ነው። በዚህ ሀሳብ ላይ ምን ተሰማችሁ ብታጋሩን ደስ ይለናል። አብራችሁን ስለነበራችሁ እናመሰግናለን። ጋርጋ ቀጣይ መረጃ ደግሞ እስከምንገናኝ ቸር ቆዮለን።